አንዳንድ ሰዎች ምንም አይነት መከራ ህይወት ብትወረውርባቸው ሳይናወጡ የሚቆዩበት ምክንያት አለ። ዓለም በመንገዳቸው ተርምሰን ትፈጥራለች፣ ሰዎች ይሰድቧቸዋል፣ እቅዶቻቸው ይፈርሳሉ፣ እንቅፋቶች ተደራርበው ይመጡባቸዋል። ሆኖም ይህ ሁሉ ማዕበል ያልነካቸው ያህል ንቅንቅ አይሉም። ሌሎች የማያውቁትን ምንድን ነው የሚያውቁት? ብዙ ሰዎች ለሁሉም ነገር ምላሽ በመስጠት ይጠመዳሉ። ለምሳሌ አንድ ሰው መንገድ ቢያቋርጣቸው ይናደዳሉ። አንድ የስራ ባልደረባቸው መጥፎ አስተያየት ሲሰጣቸው ስሜታቸው ይቀየራል። አንድ እንግዳ ሰው እየሳቀ ቢመለከታቸው ራሳቸውን መጠራጠር ይጀምራሉ። ግን እነዚህ ሁሉ ምንም ተጽዕኖ ባያደርሱባችሁስ? ምንም ነገር ቢፈጠር መረጋጋትና ራሳችሁን መቆጣጠር ብትችሉስ? ማንም ሰው፣ ምንም አይነት ሁኔታ፣ ምንም አይነት የውጭ ኃይል የእናንተን ሰላም ማደፍረስ ኃይል ባይኖረውስ? አብዛኛዎቹ ሰዎች የራሳቸው ምላሽ እስረኞች ናቸው። ዓለም እየተቆጣጠራቸው እንደሆነ ይሰማቸዋል። ግን በእውነቱ እነሱ ላልተፈቱ የራሳቸው ጉዳዮች ምላሽ እየሰጡ ነው። እውነቱ ይሄ ነው። ከውስጣችሁ ካለ ነገር ጋር ካልተገናኘ ወይም ካልተቆራኘ ምንም ውጫዊ ነገር ሊያስቸግራችሁ አይችልም። አንድ ሰው ሞኝ ብሎ ቢጠራችሁና ቢያበሳጫችሁ የተበሳጫችሁበት ምክንያቱ እናንተ በከፊል እነሱ የሚሉት ትክክል ሊሆን ይችላል ብላችሁ ስለምትጨነቁ ነው። አንድ ሰው ችላ ቢላችሁና በዚህ የምትጎዱ ከሆነ አሁንም የሌሎችን ፍቃድ ማረጋገጫ ስለምትፈልጉ ነው። ለዚያም ነው ሁለት ሰዎች በተመሳሳይ ሁኔታ ውስጥ ሊያልፉ የሚችሉት ነገር ግን በተለያየ መንገድ ምላሽ የሚሰጡት። በጣም አስፈላጊው ነገር በአካባቢያችሁ የሚሆነው ነገር አይደለም ነገር ግን በውስጣቸው ያለው ስሜትና ምላሽ ነው። ብዙዎች የንቃተ ሕሊናችን ጥላ ተግባር ብለው የሚጠሩት ይህ ነው። ድብቁ አእምሮአችንን ወደ ብርሃን የማምጣትን ሂደት እያንዳንዱ ብስጭት፣ እያንዳንዱ መከፋት፣ እያንዳንዱ ስሜታችንን የሚቀሰቅሱ ምክንያቶች በእውነት ከውስጥ የሚመነጩ ምልክቶች ናቸው። አብዛኞቹ ሰዎች እነዚህን ስሜቶች ይሸሻሉ። እነርሱን ለማፈን ይሞክራሉ፣ ችላ ይሏቸዋል ወይም የውጩን ዓለም በተከሰተባቸው ነገር ይወቅሳሉ። ነገር ግን በእውነት የነቁ ሰዎች ወደ አንድ ኃይለኛ ግንዛቤ ይመጣሉ ውጫዊው ዓለም በቀላሉ የውስጣዊ ሁኔታችሁ መስታወት ነው ወደሚለው፣ እና ይህን በተረዳችሁበት ቅጽበት አንድ ያልተለመደ ነገር ውስጥ ትገባላችሁ። ራሳችሁን በመረዳትና በማሻሻል ሕይወታችሁን ወደ መቀየር ክህሎት፣ የመቆጣጠር ቅዠትና የመልቀቅ ነፃነት ብዙ ሰዎች መላ ህይወታቸውን የሚያሳልፉት ፈጽሞ አስፈላጊ ያልሆኑ ነገሮችን ለመቆጣጠር በመሞከር ነው። መወደድ ይፈልጋሉ። ህይወት የምትገመት እንድትሆን ይፈልጋሉ። ሁሉም ነገር በራሳቸው መንገድ እንዲሄድ ይፈልጋሉ እና ይህ በማይሆኑበት ጊዜ ይሰቃያሉ። አንድ ሰው ሲነቃቸው ይናደዳሉ። ህይወት እቅዳቸውን በማይከተልበት ጊዜ የተካዱ ያህል ይሰማቸዋል። አጽናፈ ሰማይ ራሱ በእነሱ ላይ እንዳሴራ ያህል ሁሉንም ነገር ግላዊ ያድርጉታል እውነታው ግን ይህ ነው በዚህ ዓለም ውስጥ ምንም ነገር በእናንተ ቁጥጥር ስር አይደለም ከአንድ ነገር በስተቀር ይህም የእናንተ ግንዛቤ ነው ውጫዊው ዓለም ገለልተኛ ነው ጥሩ ወይም መጥፎ ደግ ወይም ጨካኝ አይደለም ሌላ ነገር የሚያስመስለው እናንተ ዓለምን የምታዩበት መነጽር ነው እስቲ አስቡት ሁለት ሰዎች ተመሳሳይ ሁኔታ ያጋጥማቸዋል። መለያየት፣ የገንዘብ ኪሳራ፣ ውድቀት ሊሆን ይችላል። ሁሉም ነገር እየፈራረሰ እንደሆነ በማመን አንደኛው ሰው ወደ ተስፋ መቁረጥ ይሸጋገራል። ሌላው ትምህርትን ይማርበታል፣ ለማደግ እንደ ዕድል ይጠቀምበታል፣ ለተሻለ ነገር እንደ መግቢያ በር ይመለከተዋል። ልዩነቱ ግንዛቤ ነው ሲባል ይህ ነው። ታዋቂው ሳይኮሎጂስት ካርል ዮንግ በአንድ ወቅት የማታውቀውን በድብቁ አእምሮ ያለውን ዕውቀት ወደ ማወቅ እስክትመጣ ድረስ ሕይወትህን ይቆጣጠራል እና ይህም እጣፋንታ እንደሆነ ታስባለህ ብሏል። ዮንግ እየተናገር ያለው ብዙዎቹ ሐሳቦቻችን እምነቶቻችንና ምላሾቻችን የሚመነጩት በነቃተ ህሊናችን በማናውቃቸው ነገሮች ነው። ባለፈው በተማርናቸው ወይም ባጋጠሙን ነገር ግን ሙሉ በሙሉ ባልመረመርናቸው ነገሮች። ከዚህ ቀደም የተማርናቸው ወይም የተከሰቱ አጋጣሚዎች በጊዜ ሂደት የረሳናቸው ቢመስለንም በድብቁ አእምሯችን ይከማቻሉ። ሳንገነዘብም የሐሳቦቻችን የእምነቶቻችንና የምላሾቻችን ምንጭ ይሆናሉ። እነዚህ በድብቁ አእምሯችን ያሉ ታሪኮች ለዓለም ያለንን አመለካከት ለሰዎች ያለንን ምላሽና ለራሳችን ያለንን ስሜት ይነካሉ። የአእምሯችን አሰራር የበለጠ ግልጽ እንዲሆንላችሁ እነዚህ ታሪኮች እንዴት እንደሚመሰረቱ እንመልከት። አንደኛ በልጅነት አስተዳደግ ወቅት፣ በልጅነታችሁ ብዙ ጊዜ ትችት ከደረሰባችሁ በፍጹም ጥሩ አይደለሁም የሚለውን የማትገነዘቡትን ታሪክ ልታዳብሩ ትችላላችሁ። ወላጆቻችሁ ስሜታችሁን ችላ የሚሉ ከሆነ ስሜቴ ምንም አይጠቅምም፣ አይፈይድም ብላችሁ ታምኑ ይሆናል። የተሸለማችሁት ለስኬታችሁ ብቻ ከሆነ ለመወደድ ሁል ጊዜ ስኬታማ መሆን አለብኝ ብላችሁ ታስቡ ይሆናል። ሁለተኛ ካለፉ ገጠመኞችና ጉዳቶች፣ ያለፈው ግንኙነት በአሰቃቂ ሁኔታ ከተቋረጠ ፍቅር ሁል ጊዜ ወደ መጎዳት ይመራል የሚለውን ታሪክን ልትቀበሉ ትችላላችሁ። በትምህርት ቤት የምትገለሉ ከነበራችሁ አእምሯችሁ ይህን ሊያጠነክርላችሁ ይችላል። የተለየው ከሆንኩ ሰዎች ይጠሉኛል የሚለውን ማለት ነው። ሶስተኛ፣ የባህልና ማህበራዊ ተጽዕኖ ህብረተሰቡ ብዙውን ጊዜ ለወንዶች ጠንካራ ሆኑ እንጂ ደካማ መሆናችሁን አታሳዩ ይላቸዋል። ሴቶች ዋጋ እንዲኖረኝ ማራኪ መሆን አለብኝ የሚለውን መልእክት ሊያዳብሩም ይችላሉ። እነዚህ ታሪኮች በጊዜ ሂደት የተጠናከሩ በመሆናቸው እናንተ ሳታውቁት ለሁኔታዎች እንዴት ምላሽ መስጠት እንዳለባችሁ እንደ አእምሮዊ ፕሮግራሞች ይሰራሉ። ሰዎች ሁልጊዜ ጊዜ ይተውኛል የሚል የተደበቀ እምነት አላችሁም በል። ምናልባት ይህ እምነት ካለፉት ልምዳችሁ የመጣ ሊሆን ይችላል። ይህንን እምነት ሙሉ በሙሉ ስለማታውቁት እናንተ ሳታውቁት በግንኙነታችሁ ውስጥ ሁሉ ተጽዕኖን ያሳድራል። የሚሰማችሁና የምታደርጉት አብዛኛው ነገር ከውጭ ዓለም ሳይሆን ከተደበቀ እምነታችሁ የመጣ መሆኑን አትገነዘቡም እና በእውነት የሚያስደንቀው ጉዳይ ይህ ነው። ሌሎች እናንተን እንዴት እንደሚመለከቱ ወይም ሁኔታዎች እንዴት እንደሚከሰቱ ያሉ ውጫዊ ነገሮችን ለመቆጣጠር ስትሞክሩ፣ ነገሮች በስሜታችሁ ላይ የበለጠ ኃይል እንዲኖራቸው ታደርጋላችሁ። ለምሳሌ አንድ ሰው እንዲያከብራችሁ በጣም የምትፈልጉ ከሆነ ይህ ሰው የሚያደርገው ነገር ለራሳችሁ ባላችሁ አመለካከት ላይ ተጽዕኖ እንዲያሳድር ትፈቅዳላችሁ። ደስተኛ ለመሆን አንዳንድ ነገሮች ከፈለጋችሁ እነዛ ነገሮች ደስታችሁን እንዲቆጣጠሩ እየፈቀዳችሁ ነው። ሕይወት ሁል ጊዜ ፍትሐዊ እንድትሆን የምትጠብቁ ከሆነ ራሳችሁን ለብስጭትና ተስፋ መቁረጥ እያዘጋጃችሁ ነው። ምክንያቱም ሕይወት ሁሌም እንደምታስቡት አይሰራምና። ነገር ግን እነዚህን ሁሉ ውጫዊ ነገሮች የመቆጣጠር አስፈላጊነትን ስትተውና ሁሉንም ነገር መቆጣጠር እንደማስችሉ ስትቀበሉ ሁኔታዎች ስሜታችሁን እንዳይቆጣጠሩ ታደርጋላችሁ። በአካባቢያችሁ ምንም አይነት ሁኔታ ቢፈጠር የራሳችሁ ምላሾች ለመምረጥና በራሳችሁ ሰላም ለማግኘት ነጻ ትሆናላችሁ። የሌሎችን ይሁንታ ከመፈለግ ነጻ፣ ውድቀትን ከመፍራት ነጻ፣ ህይወት ፍጹም በሆነው ምስላችሁ ጋር እንዲስማማ ለማድረግ ሁልጊዜ ከመሞከር ነጻ ትሆናላችሁ። በእውነቱ አስቡበት። በዚህ ሕይወት በእውነት አይነክ የሆኑ ሰዎች በዙሪያቸው ያሉትን ነገሮች ሁሉ የሚቆጣጠሩ አይደሉም፣ ራሳቸውን የተቆጣጠሩት ናቸው። ራሳቸውን የተቆጣጠሩ ሰዎች በግርግር ውስጥ የተረጋጉ ናቸው። እርግጠኛ ባልሆነ ሁኔታ ውስጥ አቋም አላቸው። ሌሎች በሚያስቡት አይናወጡም። ስለ ወደፊቱ አይጨነቁም። ብዙዎች በጭራሽ የማያውቁትን እውነት አግኝተዋል። ቁጥጥር ቅዠት ነው። እውነተኛው ኃይል እጅ መስጠት ላይ ነው የሚለውን ማለት ነው። ሁሉንም ነገር ለመቆጣጠር መሞከርን በቀነሳችሁ መጠን የበለጠ ኃይል ታገኛላችሁ። ሁሉንም ነገር የመቆጣጠር ፍላጎትን ስትተው ነገሮች ብዙውን ጊዜ በራሳቸው መስራት ይጀምራሉ። ሌሎች ስለሚያስቡት መጨነቅ ስታቆሙ በራስ መተማመናችሁን እያዳበራችሁ ትሄዳላችሁ። በፍርሃት ወይም እጦት ስኬትን ማሳደር ስታቆሙ እድሎች ወደ እናንተ መምጣት ይጀምራሉ። ህይወትን መዋጋት ስታቆሙና ከእሷ ጋር መፍሰስ ስትጀምሩ ነገሮች ቦታ ቦታቸው መያዝ ይጀምራሉ። የእውቀት ኮግኒቲቭ ሳይኮሎጂ ጥናቶች እንደሚያሳዩት ቁጥጥርን በሰዎች በውጤቶች፣ ወይም በራሳችን ሐሳቦች ላይ ለማስገደድ በሞከሩን ቁጥር የበለጠ ተቃውሞን እንፈጥራለን። ለዚያም ነው ፍቅርን አጥብቀው የሚያሳድዱ ሰዎች ብዙውን ጊዜ ፍቅርን የሚያሸሹት። ለምን ውድቀትን መፍራት ራስን ወደ ማጥፋት ይመራል ለምን ለመቆጣጠር የሙጥኝ ያሉ ሰዎች አብዛኛውን ጊዜ በጣም አቅመቢስ እንደሆኑ ይሰማቸዋል ስለዚህ ራሳችሁን ጠይቁ የምትኖሩት ምላሽ በመስጠት ነው ወይስ በተግባር የአመለካከታችሁ ጌታ ናችሁ ምክንያቱም የአመለካከታችሁ ውስጥ የአመለካከታችሁስ ጌታ ናችሁ ምክንያቱም ከእናንተ ውጭ ምንም ነገር የውስጥ ሰላማችሁን እንደማይቆጣጠር በትክክል ከተረዳችሁ ሕይወት ፍጹም የተለየ መሆን ይጀምራል። በመንገድ ላይ እየሄዳችሁ ነው እንበል፣ ማንንም አልረበሻችሁም። በድንገት እንግዳ ሰው ይሰድባችሁ ይጀምራል። ምናልባት ሞኝ ይሏችሁ ይሆናል። ምናልባት ደካማ እንደሆናችሁ ይነግራችሁ ይሆናል። ምናልባት በሕይወት ውስጥ በጭራሽ እንደማይሳካላችሁ ይነግራችሁ ይሆናል። ምን ምላሽ ትሰጣላችሁ? ትናደዳላችሁ? ቃላቸው ቀናችሁን እንዲያበላሽ ትፈቅዳላችሁ? ወይስ ንግግራቸው በእናንተ ላይ ምንም አይነት ኃይል እንደሌለው እያወቃችሁ ምንም እንዳልተነካችሁ ችላ ትላላችሁ? አሁን ለአፍታ ቆም ብላችሁ አስቡ። በእውነቱ በዚያ ሰከንድ ውስጥ ምን ይሰማችኋል? ብዙ ሰዎች ወዲያውኑ እንደቆሰሉ ይሰማችኋል፣ መከላከልም ይጀምራሉ። ምን እየተፈጠረ እንዳለ እንኳን ሳይገነዘቡ ስሜታቸው ጠልፎ ይዛቸዋል። አሁን ግን ፍጹም የተለየ ምላሽን አስቡ። ይህ ሲከሰት ውስጣችሁ ምንም ባይሰማችሁስ? ድንገተኛ ቁጣ ባይኖር፣ ውጥረት ባይኖር፣ ምላሻችሁ የተለየ ይሆናል። ንግግራቸውን ትገነዘባላችሁ። ቃላቶቻቸው እኔን አይገልጹኝም ትላላችሁ። ይህ እስቶይኮች ያስተማሩት ዋና ሀሳብ ነው። የዜን ማስተሮች የተለማመዱትና ካርል ዮንግ በጥልቀት የተረዳው አስተሳሰብ ነው። የእናንተ ውስጣዊ ሰላም የማይነካ ነው፣ ሌሎች እንዲረብሹት ኃይል ካልሰጣችኋቸው በስተቀር። ምላሾቻችሁን ተቆጣጠሩ እና እውነታውን ትቆጣጠራላችሁ።